ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ል የተወደዳችሁና የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው 991 ፕሮግራማችን እነሆ የዛሬው ተጀምሯል። ለዛሬም ባለፉት ተከታታይ ሳምንታት ስናስደምጣችሁ የነበረው ስንቅ አዝሎ ስንቅ ያጣው የተሰኘው የወንጀል የምርመራ ታሪክ ቆየት ያለ ከፖሊስና እርምጃው ጋዜጣ ያገኘ ነው የወንጀል ታሪክ ነው። ዛሬ የመጨረሻውን ክፍል እናስደምጣችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮ ትጋብዛለሁ። ግርማ ፍስሐ ነኝ። መልካም ቆይታ። ዘጠና አንድ ስንቃዝሎ ስንቃ ያጣው ክፍል ስድስት በፖሊስ ምርመራ ቡድኑ የተመደበው ተከታታይ ፖሊሱ ባጠያየቁና ወጉን በማዳመጡ ጌታውን በምንም መንገድ ሊጠረጥረው በማይችልበት ሁኔታ እራሱን እያስተካከለ በሚገባ መረጃዎችን ለማጠናከር ቻለ። ከዚህ በኋላ በነገሩ በመቈርቆር በሚሠራው ሥራ እጅግ በማዘንና በመመሰጥ ተከታታዩ ለጌታውን ባሳየው የጥሩ ጓደኝነትና ወዳጅ መንፈስ እንዲሁም ካዛኙ በተከታታዩ ታሪክ በመመሰጥ ከዚህ የወላለቀ ጎጆ ከሚያድር ይልቅ ከእርሱ ጋር እንዲሆን ጌታውንን አጥብቆ በጥሩ የወዳጅነት መንፈስ ጠየቀውም። በዚህም ሟቹ ሞሳ ከጌታውን ጋር ሆኖ ይሰራው በነበረው አሰራር አይነት ተከታዩ በጌታውን ማሳ እየሰራ የገበሬ ማህበር አባል የሚሆንበት መንገድ እንዲፈልጉ ስምምነት አደረጉም። እንደ ልጄ ሆኖ የሚያገለግለኝ አይዞሽ ባይ ሰው አገኘው በማለት ሲደሰቱ የነበሩት አሮጊቷም ተከታዩ ከጌታውን ጋር ለመሆን መፈለጉን ሲገልጽላቸው በእንባ ተዋጡ። በጌታው ላይም ይህ ነው የማይባል የስድብ ናዳ ያወርዱበት ጀመረ። ተከታዩ ይህን ሁኔታ እንደገና ሲያጤነው በቅድሚያ ከሰጠው መረጃ የበለጠ ከጌታውን ምንም ነገር የማይፈልግ መሆኑን በመረዳቱና ከጌታውን ጋርም መሆን ችግር ከሚፈጥርበት ይልቅ የሚጠቅመው ነገር ያለመኖሩን እንደገና በማጤን የአሮጊቷን ሐሳብ በመቀበል ከእርሳቸው ጋር ለመሆን ወሰነም። ጌታውን እየተመላለሰ እንዲጠይቀውና ለሚኖርበትም ማንኛውም ችግርም እንደሚተባበረው በማረጋገጥ ተለያዩም። ይህ ተከታታዩ እስካሁን ራሱን ከአካባቢው በማመሳሰል ረገድ ማድረግ ያለበትን ከተገቢው በላይ አድርጓል። ለሚፈልገው የመረጃ አሰባሰብ የሚያዳግተው ወይም እንቅፋት የሚሆነውም የለም። ሆኖም የተሰጠው የክትትል ተግባር ይህን ያህል የተወሳሰበ አስቸጋሪና ብዙ ጊዜ የሚፈጅበት ባለመሆኑ ወንጀሉን ፈጽመዋል የተባሉት የነፍቃዱ ኪሮን የቅርብ ጓደኛ በዚሁ ጠላ ቤት ባጭር ጊዜ ውስጥ አግኝቶ ከተወዳጀ በኋላ እነ ፍቃዱ ኪሮ የሚጠጡት ጠጅ በመሆኑ ወደ እነሱ አካባቢ ከዚሁ ካፈራው የገበሬ ጓደኛው ጋር ተያይዞ ሄደም። በዚህም በተባለው ጠጅ ቤት አስቀድመው ገብተው በመጠጣት ላይ እንዳሉ ለዚህ ወንጀለኛ ተጠያቂ ናቸው ከሚባሉት መካከል መኩሪያ አንዱ፣ ሞቅ ብሎ ስለነበረ የሆነ ያልሆነውን እየቀበጣጠረና እየተወላገደ መጣ። ተከታዩ ይህን ግለሰብ በሚያውቀው መረጃ መሰረት እዚያ አካባቢ በአጭር ጊዜ ውስጥ ያየው ስለነበረ በጓደኛው አማካኝነት እንዲመጣና እንዲጋበዝ አደረገም። መኩሪያ መሃል ለመሃል ከተመቻቸ በኋላ ያላሰበውን ሲሳይ ተያያዘው። ቀልዱም ሳቁም አልፎ መተቃቀፍ በስካር ምክንያት እንደ ሕፃን መማረጡም ወዲያ ወዲያ ሆናም። በዚህ ግርግር የነሞሳን ጉዳይ ጠቆም ማድረጉ አስፈላጊ መሆኑን ተከታዩ በሚገባ በማረጋገጡ ጀግንነትን አስታክኮ ተከታዩ መኩሪያን ጠየቀው። መኩሪያ ለመሆኑ ምን ገዶት ተከታዩ ጋር የወጣውን ገበሬ በመጠቆም ይንገረ አንድ በአንድ ታሪክ ልቅም አድርጎ ያውቃታል። ከመጣብን እኛ ወደ ኋላ የምንል አይደለንም፣ በማለት የሙሳን አሟሟት ሁኔታን አንድ በአንድ ለቅሞ ፖሊሶችንም ሆነ ከሳሾቹን እንዴት እንደሚያወናብዳቸው አጫወተው። ሞቀታውና ሁኔታው በዚህ ላይ እንዳለ ናማረ ኪሮ ቤታቸው ነውና ከተፋሉም። ተከታዩ ወዲያው ወሬውን ለውጦ በጓደኛው አማካኝነት ናማረን ከተዋወቀ በኋላ አሁንም ጠጁን ተያያዙት። ወሬ በተለያየ መልክ ይጧጧፍ ጀመረም። የጀግንነትም ነገር ሲነሣ ራሱን የበታች አድርጎ ከከተማው የሰበሰባት ትንሽ ገንዘብ ያለችው በመሆኑ በማሳወቅ የእነርሱ ወዳጅነት ስለሚፈልግ እንዲጋበዙለት የሚፈልግ መሆኑን በማረጋገጥ የቀረበው ተከታታይ አድናቆቱን ቀጠለ። ብቅል ያወጣዋል እንዲሉ ሰው ሳይሰማ የሞሳን አሟሟት ሁኔታ በሽክሹክታ ይተርክለት ጀመረ። ይህ ራሱ እንደ ሁኔታው ለመቀያየር የሚያስችል ለስራው ይህ ነው የሚባል ፍላጎትና ክብር ያለው ተከታታይ ሳምንት ባልሞላበት ጊዜ የአገሬውን ሰው ሆኖ የአገሬውን ኑሮ ከአገሬው ተወዳጅቶ ሞሳ ሞተ ከተባለበት ከጥር 11 ቀን በኋላ ጌታውን ቅናቶ ለፖሊስ ኃላፊው እስካመለከተበት ሰኔ 11 ድረስ ደብዛው የጠፋውን ምስጢር ጎላጎላው። በዚህም ተከታዩ ወደ መስቃንና ማረቆ ወረዳ ሾልኮ እንደገባ የሚፈለገውን አጠናክሮ በድንገት መጣ። በምርመራ ስራ ላይ የብዙ ጊዜ የስራ ልምድ ያላቸው የፖሊስ አባላት እንደሚያውቁት በሞሳ ጉዳይ አይነት በምርመራ አካባቢ የተድበሰበሰና የተወሳሰበ ምርመራ እጅግ ጠንካራና በሙያ የተካነ መርማሪ ካልተገኘበትና ምርመራው የተድበሰበሰበትን ምስጢር በልዩ ተከታታይ ወይም ምርመራ ማካኝነት ለመረዳት እስካልቻለ ድረስ ሂደቱ እንደተድበሰበሰ ሊቀርና በገሃድ የተፈጸመው ወንጀል እንደ ተረት ሊተረት ይችላል። ለሙሳ ጉዳይ የጌታውን ቅናቶ ጥረት ይህ ነው የማይባል ጥረት ቢያደርግም ጉዳዩን እንዲከታተለው የተመደበው የፖሊስ ባልደረባ ለምርመራው አዲስ ይወስ ሰጥቶታል። የወንጀል አፈጻጸሙን ትክክለኝነት ብቻ ሳይሆን ጌታውን ቅናቶ በሐቅ ለሐቅ እንጂ በስተጀርባው ምንም ነገር ሳይዝ የተነሳሳና የሚታገል መሆኑን በልበ ሙሉነት አረጋግጦለታል። በዚህ ማስረጃዎች የማድበስበስ ሕገ ወጥ ተግባር እነማን እንደገቡበት እንዴት ለወንጀሉ መድበስበስ ምክንያት ሊሆኑ እንደቻሉ በሚገባ ሊያረጋግጥ ችሏል። የፖሊስ ተከታታዩ ያገኘው ውጤት ይህን ምርመራ በከፍተኛ ኃላፊነት ጊዜ ሳይወስዱ ውጤት እንዲያስገኙ ለታዘዙት በቂ መርማሪዎች በዝርዝር ፖሊሳዊ ሪፖርት አሳወቀም። መርማሪዎቹም ምርመራውን በምስጢርና በቅደም ተከተል የሚያጠናቅሩበት በቅድመ ምርመራ ዝግጅት በሚገባ ተወያይተው ቀየሱም። ለተመርማሪዎቹ የሚቀርቡት ጥያቄዎች ምን ምን መያዝ እንዳለባቸው በፖሊስ ተከታዩ ሪፖርት መሰረት የተገኙት መረጃዎች ከሚቀርቡላቸው ጥያቄዎች ጋር እንዴት ሊቀናጁ እንደሚችሉ የመሳሰሉትን በቅድሚ አዘጋጁ። በዚህ መሰረት ተከሳሾቹ ሐይቆችና ቡታጅራ ፖሊስ የወንጀል ምርመራ ክፍል ተይዘው እንዲመጡ ተደረገ። በዚህ ዕለት ጭራሽ የተዳፈነው የወንጀል አድራጎት በበለጠ ማስረጃ እንዲጋለጥ ዐሥራ ሁለት በአንደኛ ደረጃ የሚታዩ ምስክሮች ሁለት የደረጃ ምስክሮች በጠቅላላው አስራ አራት የሰው ማስረጃዎች ሟች እንዲያዝለት ተከሳሽ አማረ ኬሮ በጽሑፍ ያመለከተበት ሟች መኩሪያ አንዶን የከሰሰበት ስድስት ገጽ የጽሑፍ ማስረጃ የተገኘው አፅም የሰው ለመሆኑ በአካባቢው የጤና ጣቢያ የተመሰከረበት የፍርድ ቤት ሰባት ገጽ ማስረጃ ተከሳሾቹ በተለያዩ የምርመራ ቦታዎች የሰጡት የተለያዩ የማይገጥምና ከድርጊቱ ሁኔታ ጋር ሊያያዝ የማይችል ቃል ተሰበሰበ። መርማሪዎቹ በቅደም ተከተል የሰው ማስረጃዎችን ቃል በሚገባ ካገኙ በኋላ በተገኙት ፍንጮች መሠረት የወንጀሉን ድርጊት ከቅድመ ወንጀል አድራጎት ጀምሮ ሊደርሱበት ቻሉ። ይህንንም ከቀረቡት የጽሑፍ ማስረጃዎችና የተከታታዩ ፖሊስ ሪፖርት ጋር በሚገባ አቀናጆት የቀረቡት የሰው ማስረጃዎች ከወንጀል አድራጎቱ እይታ ጋር የቅርብ ግንኙነት ያላቸው ሲሆን፣ የአብዛኞቹ ቃል የተመሳሰለና የወንጀሉን ድርጊት ዕለት አፈጻጸም ሁኔታና የመሳሰሉትን በሚገባ የሚተርኩ ናቸው። ይህንን የወንጀል አድራጎት ሁኔታ ከወንጀል አድራጎት በፊት የነበረውንና በፖሊስ በምንም አይነት ሁኔታ ወንጀሉን ወንጀል ፈጻሚዎቹ ያድበሰብሱትን እንደነበረ ከተገነዘቡ በኋላ የተከሳሾቹን ቃል አንድ በአንድ መቀበል ጀመሩ። በተለመደ ቅጥፈት የወንጀሉን አድራጎት ለመሸምጠት ተዘጋጅተው ለምርመራ የቀረቡት ተከሳሾች እንደለመዱት ለመቅጠፍ የሚያስችላቸው ሁኔታ ከቶንም ሊመቻችላቸው አልቻለም። መርማሪዎቹ ከወንጀለኞቹ ጋር ወንጀሉን አብረው የፈጸሙ ይመስል የተመካከሩትን፣ ሟቹን ያደረጉትን፣ ከወንጀሉ ፍጻሜ በኋላ የት እንዲሄዱ፣ የሄዱበት ቦታ ምን እንዳደረጉ ይተርኩላቸው ጀመረም። በዚህም የእምነት ቃላቸውን ለመስጠት ቻሉም። በፖሊስ የምርመራ መዝገብ ተከሳሾቹ ፍቃዱ ኬሮ፣ አማረ ኬሮ፣ መኩሪያ አንዶ፣ ንጋቱ ወልዴ፣ ተስፋዬ ብርሃኑ ሲሆኑ ተስፋዬ ብርሃኑ በሸዋ ፖሊስ ምርመራ የሰጠው ቃል እንደሚከተለው ነበረ። ስሜ ተስፋዬ ብርሃኑ ምረቴ ይባላል። ዕድሜ ሠላሳ አራት ዓመት፣ ሥራ የሚሊሻ ነው። አድራሻ የቡታ ጅራ መስቃን ወረዳ ልዩ መጠሪያ ስሙ ዶቢ ከተባለው ቀበሌ በማረጓ ይሌ ሊቀመንበርነት ውስጥ ነዋሪ ሆንኩ። ሰኔ አሥራ ሰባት ቀን ከጠዋቱ ሦስት ሰዓት ተኩል የሚሆንበት ጊዜ አቃቂ ወረዳ ፖሊስ ቀርቤ የተከሳሽነት ቃሌን በወንጀለኛ መቅጫ ሕግ ሀያ ሰባት መሠረት ሳልገደድ በውዴታዊ መሠረት ልሰጥ ለመስጠትም ፈቃደኛ ባለውን ግን ሳልገደድ በፖሊስ ጣቢያ የሰጠውትም የእምነት ቃል ፍርድ ቤት ስቀርብ እንደ ማስረጃነት የሚቆጠርብኝ መሆኑን ከመርማሪ ፖሊስ ተነግሮኛል። ሟቹን አቶ ሞሳ ባሻን አውቀ አለው ጸብና ዝምድና የለኝም። ጸብ ያለው አንደኛ ከአማረ ኬሮ፣ ሁለተኛ ከፍቃዱ ኬሮ፣ ሦስተኛ ከመኵሪያ አንዶጋ ነው። ከአንደኛና ከሁለተኛ ተከሳሽ ጋር ጸብ ሊኖራቸው የቻለው በቤት ቃጠሎ ሳቢያ ነው። የተቃጠለውን ቤት የአማረ ኬሮ ነው። ከሦስተኛው ተከሳሽ ጋር በድብደባ ምክንያት ሲሆን ዶቢ ቀበሌ ገበሬ ማኅበር ፍርድ ሸንጎ በክርክር ላይ ነበሩ። አቶ አማረ ኬሮ ለወረዳው አስተዳደር ሟች ቤቱን ያቃጠለበት መሆኑን ተይዞ እንዲመረመርለት ማመልከቻ ያገባ መሆኑንም ነግሮኛል። በዚህ መሠረት ጥር አስራ አንድ ቀን ከጠዋቱ በግምት አምስት ሰዓት ገደማ ከንጋቱ ወልዴ ጋር ጥምቀተ ባሕር አካባቢ ሄድን። እዚያም እንደደረስን አማረ ኬሮ፣ ፍቃዱ ኬሮና መኩሪያ አንዶ አንድ ላይ ሆኖ አገኘናቸውና ሰላምታ ተለዋወጥን። በኋላም ሞሳ አባሻንም እንፈልገዋለንና መኖሪያ ቤቱ ሄዳችሁ አምጡት ብሎ ፍቃዱ ኬሮ ለእኔና ለንጋቱ ወልድ ያዘዘን። እኛም በታዘዝነው መሠረት ወደ ሟች ቤት አካባቢ ሄደን ስንፈልገው አጣነውና ተመለስን። ወደ አማረ ኬሮ ዘንድ በመሄድ አጣነው ብለን ነገርናቸው። በዚህ ጊዜ ፍቃዱ ኬሮ ምታጡትም ለጌታውን ቅናቶ ቀለብ ይዞ ቡታጅራ ሳይሄድ አይቀርምና መንገድ ላይ ጠብቁት አለንና ወደ መኪና መንገድ አመራን። በዚህ ጊዜ ሟቹ ጎዳናውን ይዞ ወደ ቤቱ ሲያመራ ከሩቅ አየ ነው። ንጋቱ ከእኔ ተለይቶ ወደ ሟቹ በመሮጥ ቁም አለው። ሟቹም ቆመ። እኔም ወዲያው ደረስኩና ትፈለጋል አልኩት። በዚህ ጊዜ ሟቹ ማን ነው የሚፈልገኝ ሲለን መስራ መስሪያ ቤት ትፈለጋላል፣ ነው ይኸውም፣ በቁጣ ቃል ነው። ከዚያ በኋላ ሟቹ በፍቃዱ ጉዞን ቀጠለ። ወደ ቀበሌ ማህበሩ ጽህፈት ቤትም አደረስ ነው። እዚያም እንደደረስን፣ ሦስቱ ተከሳሾች ማለትም አማረ ኬሮ፣ ፍቃዱ ኬሮ፣ መኩሪያ አንዶ አንድ ላይ ነበሩ። በዚህ ጊዜ ከመካከላቸው ፍቃዱ ኬሮ አመጣችሁት ወይ ብሎ ከጠየቀም በኋላ እስር ቤት አስገብታችሁ መርምሩት፣ የአማረም ቤት ያቃጠሉት እሱና ጌታውን ቀናቶ ናቸው ብሎ አዘዘን። እኛም በታዘዝነው መሰረት እስር ቤት ካገባ ነው በኋላ ከእስር ቤቱ አካባቢ ካለው ጫካ ውስጥ እንጨት ቆርጠን ካመጣን በኋላ አቃጥለሃል አላቃጠልክም በማለት እየደበደብን ምርመራ አካሄድንበት። በዚህ ጊዜ ጌታውን ሄደን እናቃጥላለን ብሎ ቢለኝ እኔ ያለውን ብዬ ከምናገረው በስተቀር እኔ አላቃጠልኩም ብሎ ተናገረ እንጂ አቃጥያለሁ ብሎ ያመነው ነገር የለም። ይህ ከሆነ በኋላ እስር ቤቱን ዘግተንበት ወደ ጥምቀተ ባሕሩ ሄደን፣ እዚያም ጥምቀቱ ቦታ ውለንና አክብረን ከጨረስን በኋላ የጌታውን ቅናቶ እህት ከሆነችው ወይዘሮ አለምነሽ ቅናቶ ጠጅ ቤት አካባቢ ከአማረ ጋር ሄድን። እዚያም እንደ ደረስን ከጌታውን ቅናቶ ከወይዘሮ አለምነሽ ጋር ጸብ ስላላቸው አንገባም ብለው፣ የአማረ ልጅ ክርስትና በዚያ ውለት ተነስቶ ስለ ነበረ ተያይዘን ወደ አማረ ቤት ሄድን። እኛ ግን አለምነሽ ቤት ሁለት ሁለት ብርሌ ጠጅ ጠጥተን ሂሳቡን ንጋቶ ወልዴ ከከፈለ በኋላ አማረ ግብዣ ጠርቶን ስለነበረ ወደ እርሱ ቤት ሄደን እዚያም እንደደረስን አማረ አንድ ጠርሙስ የእህል አረቄ ለእኔና ለንጋቱ ከገዛልን በኋላ የተገዛውን አንድ ጠርሙስ አረቄ አማረ ከነ ሚስቱ ፍቃዱ ኬሮና መኩሪያንዶን ጨምሮ ጠጣን። ምግብ ቀርቦልንም በላን። ጠላም ጠጣን። ብዙ ባንሰክርም ሞቅ ብሎን ነበረ። ምግቡንም ሆነ መጠጡን ከወሳሰድን በኋላ ከምሽቱ በግምቱ አንድ ሰዓት ተኩል ገደማ ከአማረ ኬሮ ቤት ወጥተን ወደ እስር ቤቱ አካባቢ ለመሄድ ጉዞ ቀጠልን። በጉዞአችን ላይም ምንም ስለ ሟቹ የተነጋገርነው ጉዳይ ጉዳይ ባይኖርም እስር ቤቱ ከምሽቱ በግምቱ ሁለት ሰዓት ሲሆን ደረስን። ከዚያም እስር ቤቱና ጥምቀተ ባህሩ አንድ አካባቢ በመሆናቸው ለቀሳውስቶቹ ራት የመጣላቸው መሆኑንና ለመሆኑን ለመረዳት ተያይዘን ወደ ጥምቀተ ባህሩ ሄደን እዚያም እንደደረስን ምግብ ይመጣላቸው መሆኑን ከተገነዘብን በኋላ ተመልሰን ወደ እስር ቤት አካባቢ ሄደን እዚያም እንደደረስን፣ ፍቃዱና ማረ ሟቹን ከእስር ቤት አወጡት፣ ጌታውን ዘንድ አውርዱት ብለው ስላዘዙን እኔና ንጋቱ ወልዴ እስር ቤቱን ከፍተን በመግባት ሟቹን በራሱ ቀበቶ የኋሊት የፊጥኛ አስረን ከእስር ቤት አውጥተን ኩሽኩሽ ወደ ተባለው ጫካ ጉዞ ቀጠልን። ኩሽኩሽ ቀበሌ አማረ ኬሮ የተባለው ግለሰብ በያዘው በትር ከማጅራቱ ላይ አንድ ጊዜ ሲመታው ተሽከርክሮ ከመሬት ላይ ወደቀ። እዛው እንደወደቀ ፍቃዱ ኬሮና መኩሪያ በያዙት ዱላ መተውታል። ሟቹ ህይወቱ ወዲያው እንዳለፈ ፍቃዱ ከጫካ ውስጥ ቅጠላቅጠል ሰባብሮ አስክሬኑን አለበሰም። ከዚያ በኋላ ወደ አማረ ቤት ለመሄድ በጉዞ ላይ እንዳለን የዚህን ወንጀል አፈጻጸም እንዳንናገር አማረና ፍቃዱ ማስጠንቀቂያ ሰጥተውን ነበረም። ከዚያም አማረ ቤት ደርሰን ጠላ ከጠጣም በኋላ እኔና ንጋቱ ወደ መኖሪያ ቤታችን ሄድን። ትንሽ ገንዘብም ሰጥቶን ነበር። አማረም በመጀመሪያ ሟቹ ወደ ቤት ሲሄድ አብረን በያዝንበት ወቅትና ከዚያ ከእስር ቤት አውጥተን ወደ ኩሽኩሽ ቀበሌ በምንወስድበት ወቅት እኔ እዥ የነበረው መሳሪያ አንድ አጭር ምንሽር ከመሰል አንድ ጥይት ጋር ሲሆን ንጋቱ ወልዴ ይዞት የነበረው ዲሞትፈር ጠመንጃ ነው። ጥር 17 ከቡታ ጅራ የተላከው ፖሊስ ከሌሎች ሚልሻዎች ጋር መጥተው ስለነበረ ሕዝቡን ቀስቅሰን ዶቢ ገበያ እንዲሰበሰብ ካደረግም በኋላ የሟች ሬሳ ከወደቀበት ስፍራ ፖሊሶችና ሚልሻዎች ሄደን ስለነበረ እኔም ሕዝቡን ሰብስቤ እንደ ጨረስኩ በዚያ አካባቢ እንዳለው ፖሊሶችና ሚልሻዎች ሟቹ በሕይወት እያለ ለብሶት የነበረውና አድርጎት የነበረውን ኮፍያ ማለት ቡራቡሬ ሸሚዝና ካኪ ሱሪ ዳልቻ ኮፍያ አናቱ ላይ ቀይ ምልክት ያለው ይዘው ሕዝቡ ወደ ተሰበሰበበት አካባቢ ካመጡ በኋላ ሕዝቡ ይህን የገደለው ሰው አውጡ ብሎ ፖሊሶችን ሲጠይቁ፣ እኛ ምንም የምናውቀው ነገር የለም፣ የአይነቱ ነገር ስንሰማ ዛሬ መጀመሪያችን ነው ብለን መልስ እንደሰጠን ፖሊሶቹ ራሳቸው ከሕዝቡ መካከል አንድ አማረ ኬሮን ሁለት ፍቃዱ ኬሮን ሶስት መኩሪያ አንዱ የተባሉትን ለይተው በማውጣት ከነ ኤግዚቢቱ ወደ ቡታጅራ ፖሊስ ይዟቸው ሄዱ። ከሟች ልብስ በስተቀር የሟቹ መንጋጋና የእግሩ ስባሪ አጥንት መገኘቱን አውቃለሁ፣ አይቻለውም። ከዚህ በኋላ እነሱ በተያዙት በአስራ አምስተኛው ቀን እኔ ተያዝኩ። እኔ በተያዝኩ በሦስተኛው ቀን ንጋቶ ወልዴ ተያዘና ለሦስት ቀን ያህል ከታሰርን በኋላ ወደ ዝዋይ ተላክን። እዚያም ቃል ሰጥተናል። እኔ የሰጠሁት ቃል አላየውም፣ ምንም አላውቅም በማለት ነው። የክህደት ቃል ልሰጥ የቻልኩበት ዋና ምክንያትም ሟቹ በሞተበት ዕለት ናማረ ኬሮ የማስጠንቀቂያ ቃል የሰጡኝ በመሆኑ ነው። ከዚያም በሰኔ ወር አርብ ቀን ወደ አዲስ አበባ ልንመጣ ችለናል። ወደ አዲስ አበባ ከመምጣቴ በፊት ግን በታሰፋ ወሸቤ ዋስትና ተለቀን ነበር ሲል የተከሳሽነት ቃሉን አንደኛ አቶ አበባ አብተው ሁለተኛ አቶ በላይ ጅማ ባሉበት ሰጥቼ ተነቦልኝ ፈረምኩ ይላል። ይህንን ጉዳይ ፖሊስ መርምሮ ለፍርድ ቤትም አቅርቦታል። በከባድ የግፍ አገዳደል ፈጽመዋል የሚል ውሳኔም ተሰጥቶበታል። የሙሳ የተወሳሰበና ውላቶ መልሶ ውል ያገኘው ጉዳይ ተዳፍኖ ሊቀር የነበረው የሞሳ የግፍ አገዳደል ታሪክ በብርቱ መርማሪዎች ጥረት ውል ይዞ ፍትህ አገኛም። ሞሳ አዝሎ ለጌታውን ቅናቶ ያቀበለው ስንቅ በሜዳ አልቀረም። ጌታውን ቅናቶ በተቀበለው ስንቅ የሞሳን ገዳዮች እስከ መጨረሻ ታግሎ አጋልጦበታል። ይህንም ጉዳይ ሲከታተል የነበረው ፍርድ ቤትም እነዚህን ግፈኛ ተከሳሾች በእያንዳንዳቸው ላይ የዕድሜ ልክ እስራት ወስኖባቸዋል። የተወደዳችሁና የተከበራችሁ አድማጮቻችን፣ ለአምስት ተከታታይ ሳምንታት ስናስደምጣችሁ የነበረው ቆየት ካለ የወንጀል ምርመራ ታሪክ ካገኘ ነው ከፖሊስና እርምጃው ጋዜጣ ስንቅ አዝሎ ስንቅ አጣው፣ የወንጀል ምርመራ ታሪክ ተፈጸመ። ሳምንት በሌላ የወንጀል ምርመራ ታሪክ እንገናኛለን። ግርማ ፍስሐ ነኝ። መልካም ለተ ቅዳሜ ዘጠኝ ዘጠና አንድ ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት